የበክር ምድር በክርን ጭወስ አሁን በክር የኩሉም ሙቃይ ተረካቢ የኩልሙ ተረካቢ አብሙ ቢሞት ዛ በኳታተ ያለ ሚባሎች ያጊባ ኳት ጡቅስም ያጊባ ኳት በገየቴ መጀመሪ ተጠሪ ኳት ስኛት ይከላየ ሌላ አለልሽ ጡሪ ወጣ ጎ አፋፊ ሰላጎ ስኛት ይቀብጡ ኢኪያብሸ ኢኪያምበ ተበሽኩ ም አልቀና የኳት ማናት ይኳንማ የኳት ማናት እቲ ተወደለ ምቾ አብሃኒ አይወደለ በቆና ያይወደለ ሆነ ደላ የካባላን ቀፈ ልኮይ ጥሮ ጡሮ ጣውበ ክስታን ያወርሰ ጎይ ይጉሹልን ያወርሰ

ተምስትጣላም ትመጣ ትመጣይ ሌላ ምስ ይመጣም ሌላ ትዳር ትምሰርት ድረስ ይመካና ዳር ይገ ተመጣም ታርፊ አሁን ውርስ ማንንጎ የጎሾል ዳር መደብል አሁን መጨረሻሙ ድረስ ትዳር ባይሳካላ ጋብቻ ታታገኝ እድሜ ይገፋም ጊዜ በገየት ትቀስመችት እገረዶል ምን ያባ የከበርክም የኬፍታ ግሎባል ሳውንድ ቤተሰቦች ምንኮምስ ነበት ከምንኮምንህም አሁን ለየት ባለ ጨዋታ መጣንም ዛይሮሽንን ጮታ ልቂጥሉ በመረዲ ኩልን ጎይ ንቡረሰሚ አፈማር ነበክም አፈጊዝ የሆንም ጉርዝ አለቃ ልቀህሮያን ብርሃን ዋካ ተድጎይ ነሙን

የአሁኝ ጮሳኛ ክስታኔ እንኮ ቤምድ ንብል ጎይ ክስታኔ ንባረው ተሽከቶ ንባረው ተቂደሶ ትውልዱ ቂጠሎ ዘርማንዘረው የእረስተ ወራሽ ኮኖ ፈየ ንባረ ይቂደሰ ንባሬ ይነቡ ንብል ጎይ ምንኮም ያለ ንባይ ነብር ጎይ ንባረኛ ተያን ተቄደሰን ዘር ይነቦትን ባለን ርስተው ላለ ባርደማል ላለ የኳዘዊ ነው ጦራዊ ነው ንብረታዊ ነው ይብሉ የውድለ ምንኮም ይነብር ጎይ በዚህ መነሻን ንጫወቲ ምቸም ባይ ፈጣሪ ይብል ይሄ ጎሽም ተገረድ ይቀላቀለም ይቡ ገረድም ጫይ ይቡ ጎሽ ሙራ ወሽ ፈጣሪ ሆመን ይነብርና ቁናሰብ ጦራው ቶና ርስተውሙ አልቀበጡ ድረስ አሁን ክስታኔ በቀርሱም ጊዜ ይፍትሙ ክስታኔ ቅንጡ ቅሙጭ ኩልቃ ይደንቁ ጉርሜ ዳኛ ወገን ፈካቡ አይመካት የለም ምክንያቱም ምን መሰለነ በሳቡኘት ያልቆ ያ በሳቡኘት ያልቆ ምንኮን ፈያ ይነብር በባኬ ምንኮን ፈያ ድሮ ያው ቸኝ አሁን ነው በክተልነ ድሮ ያው ቸኝ አሁን ነው ጥርበጢበቅነ በሳቡኘት ባለው ጣነ ያው በበረዳነ ፈያበው ዘየነች ፈያበው ዘየነ የድሮ ያብሽ ቺኛ ሁን በሆነ አገሪ ጉነኒ ጦራ ነው አገሪ ጉነኒ ጦራ ነው ዘሪኛ በዛው ገን ይገኙ አሁን ለሰም ምስክረው ማን በባከ ገየት ነው ገየታው ገየት ነው የጡረተኛ ገየት ያልዩ ቤተ በኋን ታይጠፋ ገየት ይጋግ ይሆን እናለሆ የበሎ ገየት እኮ የበሎ ገየት የጡረተኛ ገየት አልበሎም አልፈጅቦ አልበሉ ማፈግቦ እጥወታኝ ይገያት ይብሉ ኢትሚን ነው ገረድሜ ይሁን ገረድሜ ይሁን ኢትሚን ነው አሁ ክስታኔ ምንኮም ፈያይነ ባከይ ጥሩ ተሻሎች ይደንቁሽ ያቤችኝ አሁን ቢሆን ጥሩኛ በጥበቅነ ጥሩኛ በጥበቅነ ፈያው ዘየነ ሌላ በል ባበላነ የበረድን ባለበስነ የኩል ቅጥብ ሆነ በቃ ሊጎል ሲጠፋ ባይም የወልደንልኛም ባይ ይቅደሱ ይቅደሱ አቢዎች ኛ ያወነሙ ባልትከተል ጥበናት ያሰላ ጥበናት ይሰላ ጥበናት ይሰላ ይጠፋው ስለዚህ የማንም ሰብ ፈያ ሰብ ገየተው ምስክረው ገየትን ገየተው ገየትን ገየትን ባይን ባይው ያወረረን ይጨሙ አቢ የወልደን ባይ ባደባባይ ቆንቆይ ደንኩ ያወረረን ይጨሙ ገየት ይደቁ አሁን ባለወሎ ገየት ጡሪ ነው ነው ወይ ፈጅቦ ዛንጀራ

በቃ ደስ ይሉ አዲያው አታተጎይ ስኛት ይቀብጡ በገየት ይነሙ ኩል ባይ ትቅደስ ኩል ባይ ቀናት ሆን ፈያት ሆን አታተጎይ ያክን አተፍቲ ይቀብጡ በገረድም በጎሸማ ተካሪ ነብሩ ያገለግል ነው ምርቆተኛ ይኑ ሱድበኛ ይኑ ተሱድበኛ ላ የጠበቀነ ሱድበኛ ላ የጠበቀነ ዘርኛ ይቀደስ ማንን ጊዜ ዘርኛ ይቀደስ እና እዲያው ተሻሎች ዲ አታት ጊዜ ባዮች በተለይ በክር ይበክር ይበክር ባይ ይጎሾል በገየት ማናተው ከፊሉ ማለት ይደብልለት ምክንያት ሽሉት የምን ይእኳየምንን ያትብለጡ ወ ደበከ አሁ እኳ አብሙ ይፍት ቢፍት ባቢሆን ያገኘን በክርና አሁ በክርና የበክር ምድር በክርን ጭወርስ አሁ በክር የሁልምሙቃይ ተረካቢ የኩልሙ ተረካቢ አብሙ ቢሞት ዛ በኳታተ

በግ ይጠፋል ይቅራበሱ በቃዛ ገኝ ሲጠፋኝ ማለት ስለቅረ አይዘ ትጠፋ አያትርፈን ሲያጠፋ አያትርፈን አሁን ኮምክስታን ፈያ ይነብሩ ማክ ያብር ሸኛ ነው መክተልነ በሳቡኝ የተባለው ጣለ በሳቡኝ የተፈያ በኋላ የኩል ቅጥ በኮነ ይደቅቃ ነው ዘየነ የኩል ቅጥ ባዣነ አያቲማል አያቲቀጭን አትነጭን አትጥቁርን በባልነ ቋጡር ያው ጦር ያውጣው ጦር ያውጣ ያትርፈና ጦር ታውጣ ያትርፈና የጡር ምስክረው ማለት ባይለቁ ለያቲ ሽከቱ ኩልን ቃይ ደንቁ ያወራን ባሻንጎ ደንቁ ያወር ይደንኩ አሁ ያልፈንጎ ያልፈንጎ በጉራን በቀኝ ያለ ንቀ እሶክ ታይነሳት ያልፈ አንክራ አትፈቃ አሁ ያክና አትፈቃ ምርቆተኛ ባይ ምርቆተኛ ሰብ እሶክ እሶክ ዝባ ሞጫ አለ እሶክ ዘሃም ያፈሉ አማየማ ፈቀቅ ያብለ ተንቅርት ይሰብ ምን ይየ ደካሚቅ ነው አጆ

አብዮችኛ ያውን ነው ሙይ በክተልና ወንም እኛ የሚቀደሱ ባዮችኛ የሚቀደሱ እቺ ተሻሎች እድ በርዶች እድብል እድብል ተሻሎች እድ ደስላለ አታት ጊዜ እኩል ባይ በገየት ይቀፈ እኩል ባይ ከተማ ያልፈ ያልፈ ከተማ ያለፈ ባይ ወይ ሳካለት ወይ ይሳካለ ያለፈ ወግርት ይቀናል ያለፈ ወግርት ይሳካለ አዎ አታት ይሳካለም ይሳካለ አታት ይሳካለ ይጦርም ይመጣው በርምርቃት ይዝም ያልፉ በዛም ይቅደስለት ንባረሙ ንብዩ ወዘላሙ ኩሉ ቃ እሺ ከፍለት አታቲማ ታይቀናል ይጥራ ይጥራ በሰም ጊዜ ወይ ተበየተን ይዝበው ይብሳጩ ይወነቃይ ምናልባት አጉሽቲ ይኩልን መደር አላም አላም መደር ተበየት ያልሚ ባዮች ምድር ይሰዶም ይሄ ምድር ማናት ማናት ከነኝ ግዜ ተዳሪዝሙ በቀየት ይቀስ ነው እዛ በከተማ የነበሪ ተራኝ ያበላ ያሰጪ ነበሪ ያመትባል ያርደም ያበላ የነበሪ የሆነ ምካት ይሰላ በን ጊዜ ይዚበር ጎይ ማናት ማና አላውነለ ዚህ ጎይ ቅሬታ አይፈጠሩ ምንኮ የሚፈቶ እየ እዚህ ኳ ማናት ጭረስ ሲሰብን ጥፋተኛ አብም ቢሆን ምትምትሆን አብም ሆን መቼም ይበድር የሚሞት ገረንሽለን አሁን ከኢኳማናት በፈጅሙ ቦ ጥፋታይ ከነው ከነው ከነው ኢኳማናት ማያቶል ኢቶኒ ቦ ዘገንዳ አቦቶልዶ አቦቶልዶ ማናት ኢነነት ባልባለ ቃም ጩቡተኝ አቦ አቦቶልዲ ኢነነት አቦቶልዲ ነው በተ ገንዳይ ነው ዛ ከተቲ ይሆን ጎል ኦ ኢኳማናት ኤምን ፈጅቦ ባልባለ ባልባለ ጂ ይ ጩባው ነው ለግህነ ማናት ኤምን ፈጅቦ ማናት ያው ለለ አሁን ባለፈው ጎማ ምን ይመካል ታልባኬ አልተመረቀም ማለት ለፈ ኳጨ ንብረት ፍርቅት ይወል ይቀሰብ አረደን ነበለኒ ቲምርቅ ይቀሰብ ዘኛ ይመጣ ይመጣ ወይ በይ ደህን ማናት ነሆ ተወለድከም ማላቲ ነንሆ እዚህ በዚህ ያዘር በዲን ነሰብ አቡከም ቢሙሉም ቢቡ ምን ይነቡት ኳየ እዚህ ጌሎ ጠላት ጥሩ ይልክ እዚ ደበል ጥሩ ጠብቅ ወደ ጥሩ ጠብቅ ወደ ይትን በቃ አሁ የሰብ ሌላ ጠላት የለውም የጌሆን ሰብን የጌሆን ሰብን ጠላተው ኳ ባለፈ በነፈገን ጡራ ወጣ ባበን ጡራ ገባ በነፈገን ለዘሮት ሆና እዛ ምድር ለዘሮት ሆን እዛ የነፈገን ዘሜ ቁጥሱም የሆን በህ መገየት ያለ ይመጣ በነፈገን በነፈገ ይተዋል አብያኔ ወልደኔ ይኳ የነፈገ ጎይ ለዘሮት ይትለፍ

በይ በዛ ገየት ገረድ ሁኑ ሞተውለድ የኪያ ፈቃድ ይለሙ የገረድ ፈቃድ ይለሙ ገረድ ሁኑ ሞተውለድ ባብሂጌ ገረድ ኮነተ ይፈጠረት በፈጣሪ ፈቃድ በፈጣሪ ፈቃድ በኪያ ፈቃድ ደም አታት ጊዜ የገረድ ወልድ ተዳር ላይ ሳከላይ ይችል ይችል ተምስ ተጣላም ተመጣይ ተመጣይ ሊላ ምስ ይመጣም ሊላ ተዳር ተምሰረት ድረስ ይመካና በሪ በጣም ታርፊ አሁ ውርስ ማንም ኮይ የጎሾል ዳሉ መደብል አሁ መጨረሻ ሙድረስ ትዳር ባይሳካል ጋብቻ ታታገኝ እድሜ ይገፋም ጊዜ በገት ትቀስ ምሽት ይገረዶል ምን ያው አሁ አሁ ይቂያ በክር ይበክርና ያው ይበክርና ያው ዛ ኪያ ተሰደደትም ትመጣ ጊዜ ይቅበልቦት ቃል ወቀበሊ ነቦት በጥራት በቅራት ኪያ ግዴታ ነው አሁን ትመጣ መምታልፍ ጊዜ ግንዥ ሙጫ ወለፊ የለቦት ወጡርሞ ለፊነባት ወትማሽም ወግራም ወመርቅሞ ለፊ አሁን ለክርም የመጣት ነው ለነግድነት የመጣት ለነግድነት የመጣት ነው ከርሲ አገሯ አሁን ነው ኪማሽዋ ጌዴ አገሯም አንታልፈደብል ገየት ይልመልሙ አሁን ይበክርና ያቡ ይሌለ አደብል በክርና ያቡ ያ አበለጡ ያቡ አባ አቲ አቲለፉም ያቡ ያ ይመጣ ሰብ ሊቅ ይበል ይያ ያ ያ ተሰደድም ትመጣጎ ማናት ማናትኪ የበህርና ያቡይ ምድር ግሻ ደስ ደስ ጥሩ ልቅ ይበል እዛ ኳትን ዚህ ባትቀሰን ባልርስት በክ ባልርስት ደቅቃ አውርባል ይትወለድለት የገረድ መልካማ የጎሻ አገረና ይመራ ይሰጠርለት የዚህ ጉጉርሙ የገረድ ከዲም በሴራኛ አሸል ሄል ነው በደም ጭስ ዘበር ባኮም ኪያ በመስሂጊ ማናት ይነናት ይነናት ትዳሪ ቄደ ሰላም ዘር ቄደ ሰላም ያደረተ ምሽት በመስሂጊ የባዮች ማናት ይነናት የባዮች ትጦሪ ትጦሪ ትጦሪ ማናት ይነና በዛጊ በዛምናት ይነናት አታት ይሳካለ ታዲግ የበለጠ ደንገኝነት ይጠቅማት ጎዳናት ባየኛ የሚችናት የሚችና ዚጉግር ግራና ቀኝ ዥም ተዘመን ተዘመድ ይማከርም ዚህ ኪ ማናት ዲማናት ኪ ከዚህ ላለ አታት ጊዜ ትዳር አይሳካላ ንባርኪ ብላሽ ጊዜ ትመጣ ጎይ ይቅበላ በክረን ባከው ንብረቱ አውርስ ዲማይ እልክ የለባ እሽት የገረዱል ቲያውርስ ክስታኔ እዚህ ነገርችን ንጅን አሁን አሁን የዲው ያለ ትኛኒ ከተለባኩ ከሌላ አለበት አሁ ከያታ መጣኒ ሌላ አወት ወልደ ገየት ይጠፋ አቦ ገየት ገየት የዛ ገየት ሌላ አወት ወልደ ይመጣየን እዚ ላይ ይመጣየን ገረድ ባታት ይከለ በዛ በገየት በማናት ትንበር እዛ ገየት ከያገባት ወይ ገየት ማናት ይነናት በቂ ማናት ይነናት ስለዚህ በበዛ ት ደር የባሉ የዛ ገየት ጡር ላይ ጡር ላይ ወጣ ጡር ሎ ጠብቀ ስሙን ሎ ጠብቀ ስሙን ሎ ጠብቀ ያሁን ክስታኔ እኮ ክስታኔ ቀንጡንሽ፣ ክስታኔ ቀንጡ የገረድ መችቢያ ብሸውት በገበያ መችቢያት

ጎሽ ዝም ብታይ ዛ ጎሽ ወርስ ጎይ ስሞ ይጠራ ኢኳ ቢደር ዚቲ አብ ምን በዛ በክር አታተ ጊዜ ምድርኛ ንሱ ጠባብ ምድር ይነብሩ ይናፈግቦ ምክንያት እቲ ቀብጡ ይነብሩ ዛ በክር ባሎም ያሆኖ ጎሽ ያቢ ወራሽ ያቢ ማናት ገረድ ይቅበልም ያስተናግድ ይምስ ምናልባት ይኖጡበት ሊነብር ይችሉ ባቢት ድገየት በተወለድ ክቦገየት ንብረት ከላየው ነፈጌው ጉንስ ከላየው በላንቃሰጭንቃቀበት ኪትልም ስሞታ ተውዲ ገረድ ገረድ ሳቡኘትም ይታልፊ ኮረና ሴራየም ታልፊ ሁሉ ሞገን ተሰላም ፍቅል ጎይ መጨረሻ ኪታል የመንግስት የታልፊ ታልፊ የመንግስት የምሽት መብት ከበር የምሽት መብት የከበር ይሉ ጎይማ እኩል ይሰጥቁም ይዋያል ዛይሙ ጊዜ ተዛሰብ ጊዜ ጥፎ አተካራ ይገባየ አሁን ስኛት ላይ ቀብጡ ይያ ክስታኔ ሽከተለ ክስታኔ የሽከተን መላይ ነው ብላቲነን ሙፈያ ብላቲነን የሰነዎች ቁነጥርላት ቁነጥርላ በቁመና አስተካክሉ በፍርድ ጌ አስተካከለን በፍርድ ጌ አስተካከሉ መሆን ማናት ክነማ ገረድ ዚህይል ገሬድ ዜሮ ሆነ አኩነማ ሙጥሱ ለማለሽነብር ባላቲነናደል ባለፈት ወገባይሚንናት አንበሳ የመሰለ ወለደ ሀገር ይመራ ባይሚንናት ስለዚህ አሁን ዛገየት በበዛገየት የኪያ ላትብልየ በቁመና ትሸር በቃ መድኃኒት ትበለና አትቅበጥ በፈጣሪ ፈቃድ ፈያት ይሁን ጥፎ ያመጣው ደቆች ሆን አግዜሽ ኳሸ አይጥብቅ ማን ይበባኬ በገየት ያለ ቁስሁም ይሁን በህርም ይሁን ኳትን ይጥብቅ ኪያ ትበሽ ትበሽኩም ማለ የኳትማናት የኳትማናት ይኳን ደላ ነው ጥሮ በምንም ወጨ ሰብ ሰብ ነው አሁን በሌላ አካባቢ ሰማ ጥፎ ነገር ይሆን አብዮሃን ገደሉ እሚተው ገደሉ እቲተው ገደሉ እዚ ሆኑ የእርስ በርስ ይጋደሉ ቃይ ይዚ የንብረት ጉዳይ የንብረት ጉዳይ ጥፎ ያመጣው ያጣላው እዚ ላይ ያጣላየን ስኛት በገየት ላይ ቀብጦየን ሁሉም ጎይ እዚ ጥሮ ጠብቅ ያሾ ደስታኔ ዙሪያ ቀኝ ዮሃን ግራ ቀኝ ወይም ጊዜ ይህ ነገር በኋላ ባደረ ጥፎ ያመጣው ወልም ጊዜ ወጠንቀቄ ነቦትን ይል ባት ነው ዲዋኒ አላማ አንዴ አሁ አሁ አሁ ጥሪ ያለው ወገያት ጥሪ ያለው ያለው ወገያት ቢሰድቡም ሰደቡ ዩቲብልም ማቺ ቁረቁረ ቲከብድ ቲከብድ ቢወቆምማ ወቀን ዩቲብልም ግዲ ማቺ ቢል አሁ አይሸሽ ደገንዳ ባዱ ይለም ባዱ ይለም ስለዚህ ዛ ዛ ዛ ማይ ዛገየት ማን ይጥብቅ ጡሪ ጡሪ ይጥብቅ ዛ ጡሪ ጥብቅን አሁ ስኛት ስኛት ይከላየ ሌላ አይደለሽ ጡሪ ወጣ ጡሪ ወጣ ጎይ አፋፍ ይሰላጉ እንጂ ስኛት ይቀብጡ ጡሪ አፋፍን ባፋፍቶና አሁ ጡሪ ገባ ጎይ በበርዘባ ይወጣ ጎይ በማለስ ቁድ ነጓራ ገባ ነው ተዘባ ግን ዘባን ያልሽ ዛ ይጥብቅን ዛ ጠባቢ ቁድ ይጥብቅን ዛ በገየት ያል ሰብል እዝጌር ጦርታ ወጣ ያትረፍ ያትረፍ አሁ እዚያ መጣን መሰለ ምን መሰለኝ በክፋት ክፋት ባለው ራስ ሀል ያው ይሁን ባረዳ ይራ ባን ሰብ ባላ ብላ ነይ መካን ሰብ ማይባልባለ ባልባለ እስ በሰም ጡም ጡም ጡዋ ወጣን ነው ትናለ እንዲከላ ይራ ባን ያበላ የመካነ ሰብ ያታድግ እምባለም እማይሆም ይዘን የሚቶና ዚ ጊዜ

የበርን ባል አልበሱ የመካን ሰብ ባላት አደጉ ባላት ባላታደጉ ትናለ ከለጎ አሁ ትናለን መካኤል ገብር የሆነ ቃባቢ በሚትሙ ይመለደበል እዛ ማይቶናለትም ጩቡ ጩቡእነት ትናለ ም ባበ በዚህ በረ አሁ ይደብልለትን ባልዘበረ ድንበር ነው ድንበር ነው ድንበር ነው አሁ የቁና ሰብ አውድድትን አውድድትን ይሉ ቁና ሰብ ብራው ከማሸን ይሉ ብራው ከማሸን ብርሻላኩም ብር በንጓሽን ብዘፋትን ኳቱን ሲት ኳትና በተትን ክስታኔ አት ነገር ለምሳሌ ቁና ማለ አቢ ኪት ታጉሽት ወሉ ኪትጎሽ ወሉ የቁኒ ጎስ ጎሽ ተገረዳበን ነው ፈጣሪ ይባረክ ለቆይ ጎሽ ተገረዳበን ነው የቁኒ ጎሽ የቁኒ ጎሽ ያቲ ገረድ ሙጫ ወለደ ዛ ገረድ ይወለዲ ምስ በማናተው በማናተው ያወርስ ባየለ ይለ ይጎሽ ወልድ የለ ገረደ በጣም መወርሶ ትብሊ ይሚቲ ይገየት ሌላ ቦትን ሊመጣ ወየኑ ይይ ዚምን ጎበሸ